የህዝብ ተወካዮች ምክር ቤት ሶስት አዋጆችን አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ አመት የስራ ዘመን ሰላሳ ሶስተኛ መደባ መደበኛ ስብሰባ ሶስት አዋጆችን መርምሮ አጽድቋል። አንደኛው አዋጅ የደረቅ ቆሻሻ አያያዝና አወጋገር ላይ ያተኮረ ሲሆን ቀሪዎቹ ሁለቱ አዋጆች ደግሞ የብድር ስምምነቶች ናቸው። የብድር ስምምነቶቹ የግብርና ዘርፍ እንዲሁም የሴቶችና ና ልጃገረዶች ጤና አጠባበቅ ላይ ያተኮሩ መሆናቸውንም ተገልጿል። ምክር ቤቱ የቀረቡለትን አዋጆች በሙሉ ድምጽ ነው ያጸደቀው። በተጨማሪም ምክር ቤቱ በአረብ ባንክ የቀረበውን የአርባ ዘጠኝ ሚሊዮን አምስት መቶ ሀምሳ ሺ ዶላር የብድር ስምምነት አጸደቀ። የህዝብ ተወካዮች ምክር ቤት ዛሬ ባካሄደው አራተኛ አመት የስራ ዘመን ሰላስተኛ መደበኛ ስብሰባ ሶስት ረቂቅ አዋጆችንም እንዳጸደቀ ቅድም ተናግረናል። የኢትዮጵያን ኢኮኖሚ ራዕይ ለማሳካት የአረብ ባንክ ለአፍሪካ ኢኮኖሚ ልማት የአርባ ዘጠኝ ሚሊዮን አምስት መቶ ሀምሳ ሺ ዶላር የሚገመት የፋይናንስ ድጋፍ ብድር ማቅረቡን የመንግስታት ዋና ተጠሪ ሚኒስትር ተስፌ ቤልጄ ዶክተር አስታውቀዋል። በብድር በተገኘው ገንዘብ የሚተገበረው ፕሮጀክት በግብርናና ኢንዱስትሪ ፓርኮች አካባቢ የመስኖ አውታሮች ለማስፋፋት፣ ለባለሙያዎችም የአቅም ግንባታ ድጋፍ ለማድረግ፣ የግብርናና ምርታማነትን ለማሳደግ ያለመ መሆኑንም አስታውቀዋል። በድጋፉ 8000 ሄክታር የመስኖ ቦይ እና የውሃ ማቆፍ ማቆሪያ ማሰራጫ መስመሮችን ግንባታም ጨምረው ሌሎች የልማት ስራዎችን በትኩረት ይከናወናሉ ብለዋል። ፕሮጀክቱ ወጣቶች በግብርናው ዘርፍ እንዲሳተፉና የስራ ዕድል ለመፍጠር ሰፊ ድል እንደሚኖረውም ተናግረዋል። ብድሩ በሁለት መንገድ ተከፍሎ ፈሰስ እንደሚሆን ገልጸው በመጀመሪያው ዙር 20 ሚሊየን ዶላር ይለቀቃል ብለዋል። ጥቅምት ላይ ባልዋለው ና ተመለሰው ባልተከፈለው በአንድ አመት በአንድ አመት አንድ ነጥብ አምስት በመቶ የሚደርስ ወለድ እንደሚከፈልም አስታውቋል። በሁለተኛው ዙር ሀያ ዘጠኝ ሚሊዮን አምስት መቶ ሀምሳ ሺህ ዶላር ፈሰስ የሚሆን ሲሆን ጥቅም ላይም ባልዋለ ና ተመልሶ ባልተከፈለው በጀት በሁለት ነጥብ ሰባት አምስት በመቶ የሚደርስ ወለድ የሚከፈልም እንደሆነም አስረድተዋል። ብድሩ የአምስት አመታት የችግሮች ጊዜን ጨምሮ በሀያ አመት ተከፍሎ እንደሚጠናቀቅም አራት መቶ ሀምሳ ሺህ ዶላር እርዳታን ያካተተ መሆኑንም አብራርተዋል። ምክክር ቤቱም የብድር ስምምነት ረቂቅ አዋጅ በሙሉ ድምጽ ማጽደቁንም ኢፕድ ዘግቧል። በተጨማሪም የደረቅ ቆሻሻ እያዘ ሳልሳይ ወያኔ ፓርቲ ትግራይ የጦርነት አውዳውን ለማድረግ የሚጥሩ አካላት ከድርጊታቸው እንዲጠቀሙም ሲል አሳስቧል። ፓርቲው ዛሬ በወጣው መግለጫ የኢትዮጵያን ኤርትራ መንግስታት እያደረጉ ካለው የሚዲያ አካላትና ምልልስ ከሁለቱ መንግስታት ባህርይ አኳያ የጦርነት ጫፍ ላይ መድረሳቸው እንደሚገምት ገልጾ ጦርነቱ ከተጀመረ የትግራይ ህዝብ እንደሚጎዳም አሳስቧል። ስለሆነም የድርጊት እንደሚያወግዝ የገለጸው ፓርቲው ሁሉም ሁለቱም ሀገራት ልዩነታቸውን በውይይትና በሰላም መንገድ እንዲፈቱም ጥሪውን አቅርቧል። የተራዶ ድርጅት ድጋፍ በማቆማቸው ምክንያት በየአመቱ ከሁለት መቶ ሚሊዮን ብር በላይ ለመድኃኒት ጊዜ ወጪ እንደሚደረግም ተገለጸ። ከዚህ በፊት በተለያዩ ሀገራት መንግስታዊ ባልሆኑ ተራዶ ድርጅት አማካኝነት ድጋፍ ሲደረጉ ለነበሩ የወሊድ መቆጣጠሪያና የመከላከያ መድኃኒቶች፣ መርፌዎች፣ ኮንዶሞችን ለመሳሰሉት የህክምና መገልገያ መሳሪያዎች ብቻ መንግስት በየአመቱ ከሁለት መቶ ሚሊዮን ብር በላይ ወጪ እንደሚያደርግ የጤና ሚኒስተር ለሀዶ አስታውቋል። አላስፈላጊ እርግዝና እንዳይከሰትና የተመጣጠነ ቤተሰብ እንዲመሰረት መንግስት ቅለውት ለናቶ ግዢ እንደሚያደርግ የገለጹት የሚኒስተሩ የእናቶችና የህጻናት የአፍላ ወጣቶች መሪ ስራ

በማውን በአገር ውስጥ ወደ አገር ውስጥ ሳይገቡ እንደነበር ጠቁመ። አሁን ግን በኢትዮጵያ መንግስት ብቻ እንደሚፈጸም ገልጸው ህብረተሰቡ የተሟላ ጤና አገልግሎት እንዲያገኝ ከፍተኛ ትኩረት ተሰጥቶ እየተሰራ እንደሚገኝም ነግረውናል። አያይዘው በበጀት አመት ከወትሮ በተለየ ሁኔታ የህብረተሰቡን ችግር ለመቅረፍና የተለያዩ በሽታዎችንም ለመከላከል ከማከም የመድሃኒት ግዢ መፈጸሙን አንስተዋል። በየጤና ጣቢያዎች መሟላት ያለባቸው መድኃኒቶች ተሟልተው ዜጎች ተገቢውን ሕክምና እንዲያገኙም ጥብቅ ክትትል ድጋፍ እየተደረገ እንደሚገኝም ጨምሮ ተናግረዋል። ከአገልግሎቶቹ ጋር በተያያዘ የመድኃኒት አቅርቦት ችግርን ለመቅረፍ የማህበረሰቡ መድኃኒት ቤቶችን ማስፋፋት ላይ በአገሪቱ አጀንዳ ተደርጎ በልዩ ትኩረትን በመሰራቱ በከፍተኛ ደረጃ መሻሻላቸውም መኖራቸው ና ምዕራብያን ሩሲያ ለምታካሄደው ጦርነት የገንዘብ ድጋፍ እያደረጉ ያሉት እንዴት ነው? ሩሲያ ወደ ምዕራቡ ዓለም ከምትልከው ነዳጅ ዘይት ሽያጭ በቢሊዮን የሚቆጠሩ ዶላር እንደምታገኝ መረጃዎች ያሳያሉ። ይህ ሩሲያ በዩክሬን ለምታደርገው ጦርነት ትልቁ የገንዘብ ምንጭ ሆኗታል። ሩሲያ በአውሮፓውያን ወይ ከተ ሁለት ሀ ሀያ ሁለት ዩክሬን ላይ ጦርነት ካቦጀች በኋላ ነዳጅ ዘይት ሃይድሮካርበን ወደ ውጭ በመላክ ያገኘችው ገቢ ዩክሬን ከመብሪያቢያን ወዳጆቿ ካገኘችው በሶስት እጥፍ የሚልቅ ነው። መረጃው እንደሚያሳየው ምዕራቢያን የዩክሬን አጋሮች ከኪቭ ከሰጡት እርዳታ በላይ ለሩሲያ ጋዝ ለመግዛት የወጡት ወጪ ይልቃል። ይህን የሚቃወሙ ወገኖች የአውሮፓና የሰሜን አሜሪካ ሀገራት ከሩሲያ ከጋዝና ነዳጅ መግዛት እንዲያቆሙም ጥሪ እያቀረቡ ይገኛሉ።